እንደ ሀገር በተለያዩ አካባቢዎች የሚነሱ ግጭቶች የእናቶችና ህጻናትን መፈናቀሎችን እንደሚያስከትል እሙን ነው። ታዲያ ይህን ችግር ለመቅረፍ ሰላም እንዲሰፍን ሰላም ወዳድ በሆኑ እናቶች አማካኝነት በ2011 ዓ ም ጀምሮ የሰላም አምባሳደር እናቶች ማህበር ሊመሰረት ችሏል። አንድም እናት በግጭት ምክንያት ልጇን ማጣት የለባትም ብለው ሀገራዊ የሰላም ንቅናቄ በማዘጋጀት በኢትዮጵያ ደረጃ በሁሉም ክልሎች በመዘዋወር ሰላም እንዲሰፍን ሞትና ግድያ እንዲቆም ተንበርክኮ የተማጸኑ ሰፊ ስራዎችን አከናውኗል። ስለሆነም እናቶች ለሰላም ማደራጀት ለሀገር እድገት፣ ለትውልድ ግንባታ ትልቅ ሚና ያለው መሆኑ ታምኖበታል። የሲዳማ ክልል ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ የሆኑት ረዳት ኮሚሽነር አለማየሁ አሰፋ እንዳሉት ሴቶች ለሰላም ያላቸው ሚና ትልቅ በመሆኑ ከፌዴራል አንስቶ እስከታች ባሉ መዋቅሮች ድረስ ለሰላም ተግተው እንዲሰሩ ማድረግ ነውም ብለዋል። ዚዛሬው ዛሬው በተለየ የሚያረገው ምንድ ነው? ሴቶች በሰላም ያላቸው ሚና በአደረጃጀት እንዲሆን ነው ተፈለገው ዋና አላማ ህብረተሰባችን እዚያ ያለው ዋናው ቁልፉ ከወሰንም ጋር የሚሆን የውስጥ ችግሮቻችን የሚሆን የትኛውንም አካባቢ በሰላም የሚፈታ ጉዳይ ላይ የሴት አስተዋጽኦ ከፍ እንዲል ነው። ምክትል ቢሮ ኃላፊው አያይዘውም በሰላም ዙሪያ የሚፈቱ ችግሮች ላይ ቀደም ሲል ሴቶችን ያላሳተፈ የነበረ ቢሆንም አሁን ላይ ግን ያተቀርፎ ሴቶች እናቶችን ያሳተፈ ለማድረግ የታሰበ ነውም ሲሉም ገልጸዋል። ሴት የሌለበት ልማት ግቢ አይመታም የሚል አባባሎች አሉ። በዚህ መነሳ በሰላም ዙሪያም ሴቶች መሳተፍ አለባቸው። ወሰን አካባቢም፣ ወረዳ አካባቢ፣ ከተማ አካባቢ ያሉ ትናንሽ ግጭቶችም የውስጥ ግጭትም ካለ ሴቶች ሚናቸው እንዲወጡ ይህንን አደረጃጀት እስከ ወረዳ ፋንክሽናል ልናድርግ የሚል አላማ ነው። የሲዳማ ባህልም ደግሞ ሴትን ያላማከለ እርቅ ውጤት የለውም። እንደ ባህልም ራንዲቾ ያልተሳተፈችበት እርቅ ውጤት የለውም። አባቶች በአፊኒ ስርአት ሲፈቱም እርቅ ሲያደርጉም መጨረሻ ላይ ሴት ናት የምትሳተፈው። ትልቅ ሚና አለን እና ይህንን ተግባራችንን እስከ ታች ድረስ አውርደን ለሀገራችን ለኢትዮጵያ መልካም ምሳሌ መሆን አለብን በሚል ነው የተነሳ ነው። በምክክር መድረኩ ካነጋገርናቸው የማህበሩ አባላት ለሰላም ያላቸው ግንዛቤ መጨመሩን በሚገባ የተረዱበት እንደሆነም ተናግረዋል። ሰላም ማለት ምን ማለት እንደሆነ እና ሴቶች ደግሞ በሰላም ያላቸው ሚና ምን እንደሆነ በግልጽ ተረድቻለሁ። ለሰላሙ ትልቅ አስተዋጽኦ የሚያደርጉ ሴቶች ናቸውና ይሄ ዛሬ የተደረገው ውይይት ሴቶች ለሰላሙ ያላቸው ከፍተኛ ሚና ለሀገር ትልቅ ለውጥ የሚያመጣ ግጭቶች በሚነሱ ወቅት ሴቶች የገፈቱ ቀማሽ በመሆናቸው እኚህ ሴቶች ግን ወደ ማህበረሰቡ ዘልቆ በመግባት የተለያዩ የሰላም ጥሪዎችን በማድረግ የራሳቸውንና የአካባቢያቸውን ሰላም በሚገባ መጠበቅ እንዳለባቸው በመድረኩም ተመላክቷል። ስለ ሰላም ቢናገሩ ሊያስታርቁ ነው ማለት ነው። ሰው የሚሰማቸው መሆን አለባቸው። እነዚህ ደግሞ እንዲያስተምሩ ነው፣ ሌሎችን ሴቶች ማለት ነው። በብዛት በተለይ ቤተ ክርስቲያን ሊሆን ይችላል፣ እድር ቦታ ሊሆን ይችላል። በተገኘበት ሁሉ ስለ ሰላም መስበክ ነው። ስራችን ሴት ከቤት ነው የምትጀምረው። ሰላሟን ነው የምትጀምረው ከባለቤቷ ከልጆቿ ነው መጀመሪያ ስት ጀምሪ ልጆቿን ስትመራ፣ ቤተሰቧን ስትመራ በጥበብ ነው። ስለዚህ ቤቷን ሰላም ያደረገች ሴት ለመንደሯ፣ ለአካባቢዋ ትልቅ አስተዋጽኦ የምትሰጥ ሴት ናት። ሴቶች የትኛውን የማህበረሰብ ገብቶ በሰላም ዙሪያ ቡና ጠጡ የሚል ፕሮግራም ያዘጋጅተው ሰላም ሳይወሩ ግጭቶቹም አይኖሩም። ከዛም አልፎ እነርሱ ግጭቶች ሲፈጠሩም ተጠቂ ከሚሆኑ እኛንን ብሎ የሚያግፋፉ ሴቶች ካሉ እንዲቆጥቡ ማድረግ ልጆቻቸውንም ሌላ ሁከትና ብጥብጥ እንዳይወጡ የማድረግ ሚናቸው ከፍ ይላል።